ሰላም ጤና ስጥልኝ፣ ውድና ተከበራችሁ የህናን ሚዲያ ቤተሰቦች፣ በዛሬ ቪዲዮ በኢትዮጵያ ውስጥ በ2017 እየተሸጠ ያለውን የብርና የወርቅ ዋጋ ይዤላችሁ መጥቻለሁኝ። ሃናን ሚዲያን ከወደዳችሁት፣ ሰብስክራይብ ከቻላችሁት ደግሞ ላይክ እና ሼር በማድረግ ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። ታዲያ በየጊዜው የብርና የወርቅ ዋጋ ይለያያል። ነገር ግን ብርም ሆነ ወርቅ ስንገዛ ጥንቃቄ ያስፈልጋል። ምክንያቱም ሀብት ነው። ብንቸገር እንኳን መሸጥ እንችላለን። የምንገዛበት ቦታ ግን በጣም ወሳኝ ነው። እንግዲህ ኢትዮጵያ ውስጥ በጣም ጥሩ ቦታዎች አሉ ወርቅና ብር የምትሸጥበት፣ እንዲሁም ደግሞ መጥፎ ቦታዎችም አሉ። የታሸጉትም አሉ ኢትዮጵያ ውስጥ ያልታሸጉትም አሉ ማለት ነው። ስለዚህ ጥንቃቄ ያስፈልጋል። እናንተ እንግዲህ እንደ አካባቢያችሁ ብርም ወርቅም ከታማኝ ሰው ከታማኝ ሱቅ ግዙ ስንመክራለን ማለት ነው። እንግዲህ ቪዲዮ ላይ እንደምታዩት በጣም ቆንጆ የሚያማምሩ ወርቆች አሉ፣ ብሮች አሉ። እናንተ እነዚህን ብሮች፣ ወርቆች ከፈለጋችሁ አድራሻቸው ከታች ጽፌላችኋለሁ። በዛ ደውላችሁ ማግኘት ትችላላችሁ። ወርቅ እና ብር እንባላለን የምንገኘው ፊጋ መብራት ወደ ፍየል ቤታ ዝቅ ብሎ የሚገኘው መንገድ ላይ እንገኛለን። እኔ ደግሞ የሴል ትሬዲንግ ማኔጀር ከፈለጉ እንደዚህ ሴት፣ አንቺ እንዳደረግሽው እጅ ላይ ሙልት ሲል ሞር ውበት አለው። ከፈለጉ ከነዚህ ጋር ማች የሚያደርጉ የአንገት ሀብሎች ወይም ደግሞ ሌሎች የጆሮ ጌጦች ሴት ማግኘት ይችላሉ። ትክክል ነው። አሉ አሉ። በምርጫቸው ያው በዲዛይን በሚፈልጉት ዲዛይን መምረጥ ይችላሉ። ይሄ ብዙ ጊዜ ያው ለአበሻ ቀሚስ በጣም ተመራጭ ነው። ከነሱ ጋር የሚሄዱ ጆሮ ጌጦች እንዳይሻቸው እዚህ ጋር አሉ እና እነሱም ከነሱ ጋር ፔር እያደረጉ ማማር ማጌጥ ይችላሉ ማለት ነው። መልካም እቺ ሸዋል ያንደው መግዛት ለሚፈልግ ሰው ግራማ ስንተና ውስጥ ይልኝ አንዱ ነው። ሶስቱንም ላድርግልሽ? ሶስቱ እሺ። አንድ ብቻውን ደስ ይላል። አይም ረፍ እውነት ለመናገር ግን አንዳንዴ ደግሞ ሰው አንድ ብቻ ገዝቶ ከዛ ቀስ ብሎ በፕሮግራም ደግሞ የሚገዛበት አጋጣሚ አለ። የምትታየው አንዱንም ማድረግ ይቻላል። እሺ፣ ስለዚህ ይሄ ሶስቱ 58.7 58.7 ግራም ተከላ ለስጦታ በተለይ ስም የሚያስጠራ አይነት ነው። በደንብ ግራሙ ጣም ነው። ለምሳሌ ከዓመት በዓል በኋላ ያው የሰርግ ወቅት ነው። ጾምም እንደመፈታቱ ረጅም የሰርግ ወቅት አለና ይሄ ለጥሎሽ በጣም ለሙሽሪት የሚሆን ለመልስ ካበሻ ቀሚስ ጋር የሚደረግ ነው። ለእናቶችም ደግሞ ለማጌጥ፣ በዛውም ያው ሰርግም ሲሄዱ ለሚያስፈልጋቸው ነገር ቆንጆ ስጦታ ነው ብዬ አስባለ መልካም ያው መጪ ሰርግ ነው እንዳችኝ ስለዚህ ከኤንጌጅመንት ሪንጎች እንጀምር እናንተ ጋር ምን ምን አይነት ዲዛይን ኤንጌጅመንት ቀለበቶችን ማግኘት ይችላሉ የሚለውን አሳይኝና ግራማቸው በስንት በስንት አማራጭ አለ የሚለውን እናያለን እንዲሁም ደግሞ የወርቅ ዋጋ ስንት ገባ የሚለውንም ትነግሪላለች ከሱ ጀምር እሺ እንግዲህ ያው አንድ ወር በፊት መተሽ ነበር አይተሻል ያው ፕራይስ አንድ አይነት አይሆንም ግን እስቲ አይነቶቹን መጀመሪያ ላሳይሽ ካየሹ አሁን ለወጥ ያለው ብዙ ዲዛይኖችን ይዘናል ምክንያቱም ያው አሁን እንዳልሹ ኢንጌጅመንት እና ሰርግ ታይም ላይ ስለሆነ እንደዚህ አይነት እንትኖች አሉ። እነዚህ በጣም ቆንጆ ናቸው፣ እንግዲህ ባለፈው ያልነበሩ አዲስ የገቡ እቃዎች ናቸው። እነዚህ አሁን ስታያቸው በጣም ሲምፕል ናቸው፣ ብዙ ሰው የሚመርጣቸው ናቸው። ለምሳሌ አሁን ለ ለየትኛው ሙሽራ የሚመረጥ አይነት በጣም ነው የሚያምረው፣ ቆንጆ ነው። ፈርጧም ደስ ትላለች። ይሄንን ከገዙ እንግዲህ ሌላ ቀለበት መደረብ አያስፈልጋቸውም። አንዴ እችኛዋ የኢንጌጅመንት ነች። እንዳወራ ነው ፔር ነው አንድ ላይ ተሰራ። ሁለት ወጪም አያወጡም አያወጡም ማለት ነው እንደ እንደ አማራጫቸው አሁንም ቢሆንም ምርጫ ይለያያል። ይሰውና ቻውን አለንጋ ጣት ላላት ነው የምትሆነው። በጣም ትንሽ ነች እንጂ ሳይዟ ትንሽ ነች። ሁለቱ ፔር ናቸው። በቃ ይሄ ደስ የሚለኝ። ሌላ ተደራቢ አያስፈልግሽም። ሁሌ አድርገሽው መውጣት ትችያለሽ። የዘላለም የዘላለምም ነው። ትክክል ነው። በጣም ቆንጆ ግራም አማራጭ አሉ። በግራም ከሆነ እንግዲህ ይለያያሉ። እስኪ እንለካቸው። አንዱን እና ሁለቱን እንለካና እንወቅ። አሁን ያየ ነው ሳይዟት አነስ ያለ አለ፣ ትልቅ አለ። ሳይዛቸው ቢለያይም ግራማቸው አንድ አይነት ነው አይደለ? የሚሆነው አማራጭም ስፋቱ ብቻ ነው የሚለያዩ አማራጭም ቀጠን ላለጣት ወፈር ላለም አለ። አሳይሻለሁ እንዴት እንደሚለካ ኖርማል ቀለበትም ይዘሽ ለክተሽ ከዛ በዛ መሰረት ከነዚህ መምረጥ ትችላለሽ። ያለ ሰርፕራይዙ እንደዛ ማለት ነው። ወርቁን ይዞ ከሚሄድ እዚህ ጋር መጥቶ በኖርማል ቀለበት እንትን አድርጎ ማድረግ ይችላል። ስቲችን ለካ። እቺ ስልት ለካ እንግዲህ ሁለት ነጥብ ሰባት ነች። ያው ሁለት ነጥብ ሰባት ሆናለች። እቺኛዋ መጠነኛ ናት። ትክክል ነው። ከዛ በላይ አይሄድም፣ አሁን ምክንያቱም አንዳንዴ አፎርደብል መሆን አለበት ለሰው። ለሚመርጠው ምርጫም የተስተካከለ አይነት ምርጫ እንዲመርጥ ያደርገዋል ማለት ነው። መጨመር ከፈለገም ደግሞ ከፍ እያለ መሄድ ይችላል። በጣም ጥሩ ስለዚህ እንግዲህ እነዚህን ከሁለት ነጥብ ሰባት ግራም ከፍ የሚልም አለ ግን ደግሞ አቬሬጅ ሁለት ነጥብ ሰባት ግራም እነዚህን የኢንጌጅመንት ቀለበቶች ማግኘት ይችላሉ። እንግዲህ አንድ ሰው ፕሮፖዝ ለማድረግ ሀሳብ ካለው እዚጋ ቁርጡን ንገሪው። የግራም ዋጋ አሁን ምን ያህል ነው? እንዳልነው ነው ሁሌኔ። አሁን ዋጋ ላይ ስመጣ ምን ይሆናል መሰለሽ፣ ከአንድ ወር በፊት እንኳን፣ አንድ ወር አይደለም አንድ ቀን፣ ሁለት ቀን ሲጨምር ፍላክቹዌት የማድረግ ወይም ደግሞ የመጨመርም የመቀነስም ነገር ይኖራል እንዳንሳሳት ብዬ ነው እዚህ ላይ እና የእውነቱን ዋጋ አሁን ለምሳሌ ዛሬ አከ 14 ሺህ ጀምሮ ማግኘት ይችላሉ። ኦኬ ማለት ነው የወርቅ ዋጋ እንግዲህ እንዳልሽው ነው አይደለም ከሳምንት እና ከቀናት በኋላ ጠዋት እና ከሰዓትም አንዳንድ ጊዜ ዋጋው በጣም ይለያያልና በሚመጡ ሰዓት ወደ እናንተ ደውለው የእለቱን እናንተ ጋር የግራም ዋጋ ምን ያህል እየሸጣችሁ እንደሆነ ቼክ አድርገው ይምጡ። ዛሬ በመጣውበት እለት ግን ከአስራ አራት ሺህ ብር ጀምሮ ስንት ካራቱ ነው? ሀያ አንድ ካራት የምንይዘው ሁሌም ሀያ አንድ ካራት ነው። ቤት ውስጥ የምታየው በሙሉ ሀያ አንድ ካራት ነው። 14 ሺህ ብር ጀምሮ ዛሬ በዚህ ሰዓት ማለት ነው። አስራ አራት ሺህ ብር ጀምሮ ማግኘት ይችላሉ። መልካም እንግዲህ ጋብቻ ነው፣ ከኢንጌጅመንቱ በኋላ የጋብቻ ስንል ደግሞ ሁልጊዜ ከጭንቅላታችን የማይጠፋ የጋብቻ ቀለበት ልሙጡ ነው እና እሱንም እንዲሁም ደግሞ አሁን ዘመናዊ የሆኑ አዳዲስ ዲዛይኖቹን ጨምሮ እናንተ ጋር ማግኘት የምንችል ከሆነ እሱን እሺ አሁን እነዚህን ጨረስን ማለት ነው። እነዚህ ባይደዌይ ከኢንጌጅመንትም ከጋብቻም ጋር ይተሳሰራል። ስለዚህ ሁለቱንም አንድ ላይ የሚፈልግ ሰው ከሆነ አንዷን ብቻ ነው ማለት ነው ገዛ ወይም አፕግሬድ ለማድረግም እንደዚህ በጣም ጥሩ። ከአመታት በኋላም ቀየር የማድረግ ሀሳብ ካላቸው ትክክል፣ እነዚህን አማራጭ ማግኘት ይችላሉ ማለት ነው። እነዚህ ደግሞ እንደምታያቸው ያው ጋብቻ ብለን ስንጠራ የሚመጡ ልንወደጭንቅላታችን ሲምፕል የሆነ ሁሌ የማያልፍበት ሰው የሚመርጠው አይነት ለወንድም ለሴትም የሚሆኑ ልሙጥ ቀለበቶች ናቸው። ምንም አይነት ዲዛይን የላቸውም። ያው በቃ ጋብቻ ብቻ ነው የሚሉት ማለት ነው እና ሲታዩ ራሱ ይናገራል። ትክክል ነው። በቃ ከድሮም ጀምሮ እነዚህ ናቸው ጋብቻ ብቻ ሲታሰብ የሚታሰበው ና እነዚህን ይመስላሉ ማለት እነዚህ ስ ግራማቸው እስከስንት ይሆናል? ግራማቸው እነዚህ ተመሳሳይ ይመስለኛል ከዛኛው ጋር ምክን እንደውም ቢያንስ ነው። ምክንያቱም ዲዛይንም ስለሌለው ልሙጥም ስለሆነ ያንሳል። አሁን ለነጥብ 3 ነች። ስለዚህ በ14 ሺ ብር ጀምሮ እንደ ወርቁ ጥራት ነው ዋጋው ከፍና ዝቅ የሚለው። አዎ ዲዛይን ይለያል። ዲዛይኖች ኤክስትራ የሚባሉ ዲዛይኖች አሉ። ለየት ያለው ለምሳሌ ከዱባይ ከባህሬን የሚመጡ ከሆነ ትንሽ ፕራይሳቸው ብዙም ሳይሆን ትንሽ ግን ልዩነት ይኖራል፣ ከፍ ይላል ከፍ ይላል ማለት ሁሉም የውጭ ወርቆች ናቸው። በእርግጥ ግን ይሄ ከአገር አገር የሚለየው ዲዛይኖች አሉ። የባህሬን የራሱ ዲዛይን አለው፣ የዱባይ ደግሞ የራሱ ዲዛይን አለው። እሱ ላይ እንትን ይላል ማለት ነው። መልካም ዘመናዊ የሚባሉ ደግሞ አሁን ላይ በጣም ትሬንድ እያደረጉ ያሉ ቆንጆ ቆንጆ ቀለበቶችን ለሚፈልጉ እነሱን አይነት አማራጭ የሚያገኙ ከሆነ ዘመናዊ የትዳር እነዚህ አሁን ብዙ ተመራጭ ናቸው። አሁን እነዚህ እንግዲህ ድርብርብ የቱርክ ዲዛይን ይባላሉ። ያው ብዙ ጊዜ አሁን ካልሙጡ ወጣ ስንል ደግሞ ብዙ ጊዜ ሴቶች ናቸው የሚበልጡት። ይህን ለሴት የሚሆን የጋብቻ ነው። እቺ የተለያዩ ሽ አሁን ቅድም ያሳየች ድርብርቡ አንድ ላይ ጣምራ ነው፣ አንድ የተሰራበት ማለት ነው። ለየብቻ ነው የሚሆነው። አሁን ይሄ ደግሞ ሴፐሬትሊ። ይሄ የኢንጌጅመንት ነው። ይሄንን ደግሞ ልክ ስታገባ በሰርጓ ቀን ቢደረግባት ማለት ነው። እቺ በኢንጌጅመንት ቀን ማድረግ ይችላሉ። እና ብዙ ሴቶች ይመርጧቸዋል። ቆንጆም ናቸው በጣም አሁን የዚህኛውን የልሙጡን የጋብቻ ቀለበት ያህል በአብዛኛው ሴቶች እጅ ላይ የምናየው ይሄ በጣም አሁን እየተለመደ ነው። ቆንጆ በጣም የሚያምር በውቅ ያለ ነገር ይሰጣል። እቺ ደግሞ አዲስ ሆናብኛለች። ትንሽ ተመሳሳይ ሆናል፣ ተደራራቢ ሆናል፣ ግን ትንሽ ለየት ትላለች። ና እቺ ትንሽ ለየት ትላለች። እንትኗ እቺ ከቷ የተለየ ነው። ራውንድ ሼፕ ነው ያላት። እነዚህኛዎቹ ክፍተት አላቸው ፊት እንዲያደርግ አየሽ፣ ማለት ነው። እቺኛዋ ዝም ብላ ራውንድ በጣም ዲዛይን ዋጉብብንትኖች አሉ ይህንን ባነሳለሽ የጆሮ የአንገት የ ምንድን ነው እዚህ ጋር የሚሰካው ደግሞ፣ እሱን ጋር በጣም ነው የሚያምረው። ሹሩባ ተሰርተው ያደርጉታል እና ቆንጆ ነው፣ ደስ ይላል፣ ማስታወሻም ነው ወርቅ በጣም ቆጆ እየጨመረ እንጂ እየቀነሰ የማይሄድ እና ደግሞ ምንጊዜም ውበቱ የማይቀዘቅዘ አይነት ሁልጊዜም ደግሞ አሁን በተለይ እነዚህ የባህላችን የሆኑ ዲዛይኖች ምንጊዜም የዛሬ ሃያም ሰላሳም ዓመት ቢያደርጉት ስቲል የሚያጌጡበት ዲዛይኖች ስለሆኑ በጣም ነው የሚያምሩት። የዚህን እስቲ ግራሙን ግን እናወቅ። ምን ያህል ይሆናል? የትኛውን የማጫወቻውን ወይስ አጠቃላይ ያለው እንደው ይሄን ጥሎሽ ልላክ የመጣሁ የመጣሁ የሚል ሰው ካለ ስጦታ የሚፈልግ ሰው ካለ ለእናት ወ ሁሉም ሰው ለእንትኖች ለባለቤታቸው ለእናታቸው መስጠት የሚፈልጉ ከሆነ ከበድ ይላሉ። ትንሽ አስ ነው የአንገቱ እና ማጫወቻው ብቻ ነው የዚህ አርባ ስልክ ነጥብ ስምንት ሁለቱም ማለት ነው። እነዚህ ሲጨመሩ ስ አጠቃላይ እሺ እነዚህን እንግዲህ እንመዝናቸው። አጠቃላይ ደግሞ ሲሆን ማለት ነው አጠቃላይ ሁሉ ሴት ነው። ይሄ አንድ ላይ ነው የሚሸጡ ስለዚህ

ብርም ያው እንደወርቅ ነው የሚለቅ አይነት፣ የአንገት ለወንድ የሚፈልጉ ከሆነ እስካሁን ድረስ ተናቸዋል። የወንድ ስላላሳየን ለወንድ የባዝ ሰው። ስለዚህ ለወንድ የሚሆኑ ወንድ ወንድ ማጫወቻዎች አሉ በብር። እንግዲህ የመጀመሪያ ህጻናት ጆሮ ጌጥ የሚያደርጉት እነዚህን ጆሮ ጌጦች ይመስለኛል። ስለዚህ እነዚህ ጆሮ ጌጥ አማራጮች ደግሞ በብር ማግኘት ይችላሉ።

እንደፈለጉት ግራም ያሉትን ዲዛይን ስልተው ማለት ይችላሉ። ሙሉ ሴት ግን እንደወርቁ እንዳየ ነው። ለባህል ልብስ የመጣሁትም አሁን ለባልና ለሰርግ ለመሆኑ፣ ለባህል ልብስ ሚሆ ዋ እዚ ጉጉቦ ማንጫዎቻ አለ ስለዚህ፣ ሴት ሰቡ ሴት መውሰድ ይችላሉ። አንዳንዱ ደግሞ ጆሮ ጌጥ ይችላል። ጆሮጌጥም የሚፈልግ ሰው ጆሮጌጥ ጫ መግዛት ይችላሉ። ወርቅ የሚወድ ሰው እንዳለ ሆኖ ብርም በጣም የሚወዳጅ አለ እና ለዛ የሚፈልጉ ለባህል ልብስ ይሄ በጣም የሚያደምቅ ይመስለኛል ይ አማራጭ ማግኘት ይችላሉ ማለት ነው። እናንተ ጋር በጣም የተለያዩ የብር ጌጦች ነው የሚታየኝ። የወርቅን ጌጦች በጣም በርካታ አማራጭ ነው ያለው። የብር ግንግን ጊዜ ተወዳጁ ይመስለኛል። ቀለበትና የአንገት ሀብሎች ደግሞ በተለይ ለወንዶች በጣም ተመራጭ ስለሆነ የምር አንገት ሀብሎች ከመስቀል ጋር ማድረግ ይችላል ከፈለጉት ማጫወቻ ጋር እንደምርጫቸው ማለት ነው። መልካም።